ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን በአንድ አነጋጋሪ እና በጣም ያለምን ቀል በበሳ በርዕሰ ጉዳይ ተገናኝተናል። በጣም በርካቶች በሚባል ደረጃ የእኛን ሀገር የዜና ዘጋቢዎች በተለይ ደግሞ ቲክቶከሮች ሲነገር ላይ በጣም ትኩረት ሰጥተው ሲሰሩ ነበረ። ጉዳዩ በጣም አስገራሚ ስለሆነ በጣም ነው ቃል በሚሰበው እንዲሁም ደግሞ በጣም አስፈሪ ነው። ስለዚህ ይህ ታሪክ እውነት ነው ውሸት ነው ለምን ተፈጠረ ከዚህ በፊትስ ምን ተከስቶ ነበረ ሴቲቱ ማናት የሚለውን በደንብ ነው የምንፈትሸው። በመረጃና በማስረጃ ወደ እናንተ አምጥተነዋል። አብራችሁን ስለምትሆኑ ኮዲ እንዲሁ እናመሰግናለን። መረጃውን የማደርሳችው ሮማን ጸጋይ ካክሱም ቲዩብ ነኝ። ሰናይ ቆይታ ይሆንላችሁ። ጉዳዩ ከጃፓን ቶኪዮ ተነስታ አሜሪካ ጆኔፍ ኬኔዲ አውሮፕላን ማረፊያ ላይ የተገኘች አንዲት ሴት እንደመጣች የማትታወቅ ሴት ፓስፖርቷ የተጠቀሰው ሀገርም፣ በካርታ ላይም በኢንተርኔት ላይም የሌለ እንደሆነ የተነገረላት ሴት ናት ማለት ነው። እጅግ በጣም በርካቶችን አስደንግጠዋል። በርካቶችን ደግሞ ለማወቅ በጣም ጉጉት እንዲኖራቸው አድርጓል። ሰዓታት ባልሞላ ጊዜ ውስጥ በጣም በርካታ ሚሊዮን ሰዎች ናቸው ይህን ነገር ያዩት ማለት ነው። እንደዚህ አይነት ታሪኮች በ1954 ተከስቶ ነበረ። እንግዲህ ይህንንም ነው አንድ ላይ የምናየው ማለት ነው። የታሪክ የሚጀምረው እንግዲህ መነሻ ማለት ነው። አንና ቦታው ታሪኩ ማየት መጀመሪያ ተገቢ ነው። በኦክቶበር 6205 በአሜሪካን ጆኔፍ ኬኔዲ ወይ ደግሞ እነሱ እንደሚሉት ጄኤፍኬ አለም አቀፍ አውሮፕላን ላይ የተነሳ ነው ይህ መረጃ ማለት ነው። አንዲት ሴት ከጃፓን ቶኪዮ በአውሮፕላን መታ ጆኔፍ ኬኔዲ ኤርፖርት ላይ ወርዳለች። ከዛም በኋላ ፓስፖርት ሲጠይቋት ግን ፓስፖርቱ ላይ የተጻፈው የሀገር ስም በካርታም ወይም ደግሞ ኢንተርኔት ላይም የሌለ ስም ነው እና ይሄ በጣም አስደንግጧል። ይጠቅማቸዋል ሰዎቹን ማለት ነው። ፓስፖርት እየጠየቋትን ከዛም በኋላ የፓስፖርቱ ዝርዝር ግን በተጨባጭ መንገድ ነው የተጻፈው። ባዮሜትሪክ ቺፕ አለው ሄሎግራፍ እና ሌሎች ማህተሞችም በትክክል ስታምፖች አሉበት። ነገር ግን በማንኛውም የዓለም ዳታ ቤዝ ወይ ደግሞ ካርታ ላይ ቶረንዛ የምትባል ሀገር የለችም። በዚህም ደግሞ ባለሙያዎቹ በጣም ሲጨነቁ ቪዲዮ ያሳያል። ቪዲዮው በቲክቶክ እና በኢንስታግራም ላይ በመጀመሪያ ነው የተሰራጨው። ከዛ በኦክቶበር ከስድስት እስከ ሰባት ባለው ቀን ውስጥ ደግሞ በጣም በርካታ ሚሊዮን ሰዎች ናቸው ይህን ነገር የተቀባበሉት ማለት ነው። እስካሁንም ድረስ ይህንን መረጃ እስካጠናቀርንበት ጊዜ ድረስ በጣም ብዙ መረጃዎች የወጡ ነው በዚህ ጉዳይ ላይ ያው ኢንተርኔቱ አለም የያዘው ነገር በጣም ነው የሚስፋፋው ታውቃላችሁ። ስለዚህ በጣም ብዙዎች ከመቶ ሚሊዮን በላይ ተመልካች አይቶታል ነው እያሉ ያሉት ብዙ ድረገጾች እንደሚያስነብቡት ማለት ነው። ስለዚህ እች ሴት ከየት መጣች? ይሄ ያለፈን ወደ ኋላ የሚመልሰውን ታሪክ ሁሉ አንስተው ነበረ ማለት ነው። ድሮ እየነበረችም ሴት እንደገና ተመለሰ መታ ሊሆን ይችላል ብለው በጣም በሰፊው እያሰራጩት ያሉት ይህንን ነገር ነው። ወደ ዋናው ነጥብ ስንመጣ በደንብ ነው ይህንን ነገር የፈተሽኩት። ወዲያው እንደው መረጃውን ያላወጣውበት ምክንያት ብዙ ውዝግቦች ነበሩ ማለት ነው። ስለዚህ በትክክልና በግልጽ ስለዚች ሴት ምላሽ ስንሰጥ ሴትየዋ በቪዲዮ ብቻ ነው የታየችው በጄ ኤፍ ኬ ኢንተርናሽናል ኤርፖርት በአካል እንዳልነበረች አረጋግጫ ያለው። ስለዚህ ይቺ ሴት የተፈጠረችው ሙሉ ታሪኳ በአርቲፊሻል ኢንቴሊጀንስ በኤአይ በተፈጠረ ዲፕ ፌክ ቪዲዮ ላይ የተመሰረተ ነው ማለት ነው። የኛም ሀገር ቲክቶከሮች ግን ሴቲቱ በአካል ገዝፋ እንደተገኘች ነው ሲያስተዋውቀው የነበረው። ይህ ግን ልክ አይደለም። ቪዲዮ በኦክቶበር 6 205 በቲክቶክ ና ኢንስታግራም ላይ ነው የተሰራጨው። በኤክስ ላይ ደግሞ በተለይ በጣም በርካታ ሺዎች በደቂቃ ውስጥ ተቀባብለውበታል፣ ተነጋግረውበታል። ነገር ግን በጂኤፍኬ ኤርፖርት ደግሞ በዩኤስ በዩ ኤስ ከስተም ኤንድ ቦርደር ፕሮቴክሽን ሲቢፒ ምንም ኦፊሴላዊ መግለጫ ወይ ደግሞ መዝገብ አላገኘውም። ይህ ክስተት የሚያረጋግጥ ማለት ነው። ፋክት ቼኮችንም አይቻለሁኝ። እንደ ስኖፕስ ኤንዲ ቲቪ እንደ ሌተስት ለኤልዋይ ይህንን ቪዲዮ የተጭበረበረ መሆኑን ነው ያረጋገጡልኝ። ስለዚህ ሴትየዋ በእውነተኛ ሕይወት ወይ ደግሞ በጄኤፍኪ ኤርፖርት አልነበረችም። ሚች ሴት በኤአይ ተፈጥሮ በቪዲዮ ብቻ ተፈጥራ የተሰራጨ ነው ነገር ግን ይህንን ነገርም ሳነሳ ሌላም 1954 ላይ ከብዙ ዘመን በፊት ኤአይ ሳይኖር ማለት ነው ማን ፍሮም ታውረድ ከተሰኘ ታሪክ ተወስዶ ሊሆን ይችላል። የቶሬንዛ ወይ ደግሞ የሴቲቱ ጉዳይ የሚል መረጃ አግኝቻለሁ። ከእውነተኛ የጆን ዘግሩስ ጉዳይ ጋር መመሳሰሉም ደግሞ በጣም ቀልብን የሚስበውን አግኝቻለሁ። በኦቶብ 1954 ምን ተፈጥሮ እንደነበረ ይህንን በጥልቅ ነው እንፈትሸው። መጀመሪያ የታውረድ ሰው ማን ፍሮም ታውረድ ታሪክ ኢንቴሊጀንስ በፊት በ1954 እንደሆነ ነው መረጃ የሚያሳየው። ይህ ታሪክ በግልጽ ታዲያ አማኑኤል ልቦኪያ ወይም ደግሞ ኦርቦን ሌጀንድ ተብሎ ይጠራል። በተገኘው መረጃ መሰረት በ1959 እስከ 1960 የተገኘ እውነተኛ መረጃ ነው ነው የሚለው የጆን ዘግሮስ ጉዳይ ማለት ነው። ከዚያ ላይ ተወስዶ ሊሆን ይችላል ይሄ ታሪክ በድጋሚ የተጻፈው እና እንደገና ወደ ዲፕ ፌክ የወሰዱት ነው የሚባለው። በዛ ጊዜ ምንድነው የተፈጠረው? አንዳንድ ጽሁፎች፣ ማስታወቂያዎች እንግዲህ በወቅቱ በነበሩት ነገሮች ተስፋፍቷል። ይህም የቶረንዛ ታሪክ ሲነሳ በቀደምለታ ወደ 1954ቱም ያም ታሪክ እንደገና እንዳዲስ እየተነሳ ነውና የታውረድ መነሻውና እውነተኛ መሰረቱ ምንድን ነው? በ1954 በጃፓን ሃኔዳ ኤርፖርት አንድ የካውካሲያን ሰው በተለይ ደግሞ ታውረድ የሚባል ሀገር ፓስፖርት የያዘች ታውረድ በፍራንስና ስፔን መካከል የምትገኝ ሀገር ናት ተብሎ ተገልጿል። ነገር ግን ካርታ ላይ አልነበረችም እና ፓስፖርቱ በትክክል ነው የተጻፈው፣ ባዮሜትሪኩ፣ ሂሎግራፉ፣ ስታምፖቹ ሰዎቹም በትክክል ዓለም ላይ ያሉ ነበሩ። ይህንን ታሪክ ወደ 1954 ደግሞ ወስደን እናመሳስለዋለን ማለት ነው። እኔ ከተሰራው ዲፕ ፌክ በ2005 ኦክቶበር 6 በአሜሪካ በሚገኘው ጆንፍ ኬኔዲ ጂኤፍክ አውሮፕላን ማረፊያ ላይ ሴት ከጃፓን እንደመጣች፣ ከጃፓን ቶኪዮ እንደመጣች በተሰራጫው ቪዲዮ ታይተዋል። ሴት ታዲያ የቶረንዛ የተባለ የሀገር ፓስፖርት እንዳላት ነው የምትናገረው። እንደውም ይሄ የአሜሪካ ነው እንዴ ብላ ስትናገር ሁሏ ለቪዲዮ ላይ አሜሪካ ነው እንዴ ማለት የፈለገችበት ቦታ እንዳረፈች አደለም የተሰ ስሜቷ እንደዛ ነበረ፣ ፊቷ ላይ የሚታየው ፌሻል ኤክስፕሬሽኗ ላይ እና ቶረንዛ በካውሰስ ክልል የምትገኝ ከ1947 ጀምሮ ያለች ሀገር እንደሆነች ይህች ሴት ተናግራለች ማለት ነው፣ የት ነው ስትባል። ከዛ ፓስፖርቷም ሲታይ በጣም እውነተኛ ነው የሚመስለው ባዮማትሪክ ቺፕ ሄሎግራፍ እና የሌሎች ሀገሮችን ማህተሞችም አሉት፣ ያለፈችባቸው ሀገሮች ማለት ነው። ነገር ግን በምንም አይነት ካርታ ወይ ደግሞ የዓለም መረጃ ቋት ውስጥ ቶረንዛ የሚባል ሀገር እንደሌለ ነው እሷን ያስተናገዷት የኤርፖርት ባለሙያዎች ያሳይ ቪዲዮ እና ቪዲዮ ውስጥ ግን ሴቷ በጣም በተረጋጋ መንገድ ነው ስትናገር የሚታየው። የኤርፖርቱ ሰዎች ደግሞ በጣም ግራ ተጋብተው ነበረ። ከዛ እንደውም ከዚህ ታሪክ በኋላ ደግሞ ከሰዓታት በኋላ እንደታሰረች ሁሉ አሳይተዋል። ይህ ቪዲዮ ነው። በቲክቶክም በኢንስታግራም ላይም በኤክስ ገጾች ላይም በሚሊዮኖች የታየው። ብዙዎች ሴቷን ወደፊት ማለት ይሄ የታይም ትራቨል እና የፓራራል ዩኒቨርስ ጋር አያይዘው ሲናገሩ ነበረ ማለት ነው። ስለዚህ ይሄ ታሪክ ሙሉ በሙሉ ውሸት ነው። ቪዲዮ በአርቲፊሻል ኢንቴሊጀንስ ዲፕ ፌክ የተሰራ ነው። ዲፕ ፌክ ማለት በአርቲፊሻል ኢንቴሊጀንስ የተፈጠረ ተጨባጭ የሚመስል ቪዲዮ ወይ ደግሞ ምስል ነው ማለት ነው። ግን እውነተኛ አደለም። እውነት ግን አይደለም። ለማለት በጣም ይሄንን ነገር በደንብ በትኩረት መስራት ያስፈልጋል እንጂ ማመት በሚያቀጣችሁ መልኩ ነው። ምናልባትም ቪዲዮውን ከዚህ መረጃ በፊትም አይታችሁ ሊሆን ይችላል። እናንተ ትችላላችሁ። ዲፕ ፌክ ማለት ራሳችንን እስከምንጠራጠር ድረስ የሚያሳምን ነው፣ ግን እውነተኛ አይደለም። በጄኤፍኬ ኤርፖርት ወይ ደግሞ በአሜሪካ የድንበር ቁጥጥር መስሪያ ቤት ዩኤስ ማለት ነው የከስተምስ ኤንድ ቦርደር ፕሮቴክሽን ምንም ኦፊሴላዊ መግለጫ አልሰጠም። መዝገብም የለም ይሄንን የሚያረጋግጥ እንዳልኳችሁ ከላይ ፋክት ቼክ ድረ ገጾችንም ቼክ አድርግ ያለው ስኖፕስን እና ኢንዲ ቲቪ እና ሌተስት ኤልዋይ ይህን ታሪክ ውሸት መሆኑን በደንብ አስረግጠው ተናግረዋል። ሴትዮዋ እውነተኛ ሴት እንዳልሆነች አውጥተውታል። ግን እስካሁን ድረስ በሚገርም ሁኔታ እየተሰራጨ ነው ያለው እና በጣም ብዙዎች የተቀባበሉት ነው ያሉት እና በቪዲዮ ውስጥ ሴቷ በእንግሊዘኛ እንደምትናገር ታይቷል። ድምጿ በኤአይ የተፈጠረ ነው። ፓስፖርቷ በእንግሊዘኛ በላቲን ፊደላት ነው የተጻፈው። የኤአይ ተፈጥሮ እውነተኛ ሌላ ቋንቋ እንኳን ብትጠቀም ደግሞ ምሁሪያ ሰዓት ብነበረ ጃፓንኛ ለምሳሌ ከቶኪዮ እንደመምጣቷ የእነሱን ቋንቋ ብትናገር፣ ግን እሷ በእንግሊዘኛ ነው ስታወራ የነበረችው። ፓስፖርቷም ደግሞ የተጻፈው በእንግሊዘኛ ነው። ከዛ አሁን በጣም በርካቶች ሴቷ እውነተኛ ናት ብለው ስላሰቡ የትናት ብለው እየጠየቁ ነው። ምላሹ እንግዲህ ታስራለች ነው እያሉ ያሉት እዛ ላይ ያሰራጩት ሰዎች ማለት ነው። ሁሉም ነገር በአርቲፊሻል ኢንተልጀንስ የተፈጠረ ተራ ታሪክ ነው ማለት ነው በኦክቶበር 13 ላይ። ስለዚህ ታሪኩ በሶሻል ሚዲያ መሰራጨቱን ቀጥሏል። ነገር ግን ደግሞ ፋክት ቼክ የሆኑ አንዳንድ ድረገጾችን በደንብ ልትፈትሹ ይገባል። እነዚያት መረጃዎች ሲመጡና ታሪኩ በመጀመሪያ እንግዲህ እንደሚታወቀው ቲክቶክ እና ኢንስታግራም ላይ ነው ብዙ ነገሮች የሚሰራጩ ቶሎ ብሎ ደግሞ በጣም በርካታ ሚሊዮን ሰዎች ተጠቃሚ ስለሆኑ በጣም ይሰራጫል ወዲያው ራሱ። ከ15 ሚሊዮን በላይ ሰዎች ነበሩ የተመለከቱት። ስለዚህ ብዙዎችም ይህ ታሪክ ከሌላ ዓለም ወይ ደግሞ ከታይም ትራቨል ጋር አያይዘው በሰፊው ሲከራከሩበት ሁሉ ነበረ ማለት ነው። የታውረድ ሰው ታሪክን ስናይ የ1954 ቀደም ወደ ነው ስንመለስ በጃፓን ሃኒዳ አውሮፕላን ማረፊያ ላይ አንድ ሰው ታውረድ ከተባለ ሀገር ፓስፖርት ይዞ ይመጣል ማለት ነው። እና ይህ እንግዲህ እውነተኛ ታሪክ ነው፣ ሰውየው ራሱ ማለት ነው ታውረድ ሲወልድ በፍራንስና ስፔን መካከል ያለች ሀገር እንደሆነች ይህ ሰው ይናገራል። ነገር ግን በካርታ ላይ ደግሞ በዓለም መዝገቦች ውስጥ አልተገኘም፣ በዛ ጊዜም በ1954 ማለት ነው። ከዛ ፓስፖርቱ ግን እውነተኛ ነው የሚመስለው። ሰውየው በሆቴል ተጠብቆ ነበረ፣ ግን ደግሞ ሌሊት ላይ እየጠበቁት እያሉ ጠባቂዎቹ ሳያውቁ እንደጠፋ ነው የሚነግረው ታሪኩ። ይሄ ታሪክ በሰዎች መካከል አሁን ጊዜው እየረዘመ ሲመጣ እንደውም ይሄ አፈ ታሪክ ነው ሊሆን የሚችለው እየተባለ ነው። ብዙዎች ሰውየው ከሌላ ዓለም ወይም ደግሞ ከሌላ ታይም ጋር የመጣ ነው ብለው ያምኑ ነበረ። እስካሁንም ድረስ ታሪኩ አለ። አሁን ያሉ ሰዎች ግን የሚሞግጡት ምናልባት አፈ ታሪክ ሊሆን ይችላል እያሉ ነው። ነገር ግን አይደለም ሰውየው ነበረ፣ መረጃዎች ያሳያሉ፣ ሰነዶች አሉ። የጆን ዘግሩን ጉዳይ 1959 1960። አለ ደግሞ ሌላ ታሪክ 1959 በጆን አለን ኪቸር ዘግሩስ ከተባለ ሰው ላይ የተመሰረተ ነው ይሄኛው ታሪክ ደግሞ፣ ሶስተኛው የመጀመሪያ ሴትዮዋን አየን፣ ከዛ ደግሞ መሀል ላይ ታውረድን አየን፣ ከዛ ደግሞ አሁን የጆን ዘግሩን ማለት ነው ክሮል ከታይዋን ከኮሪያዊት ሚስቱ ጋር በ1959 ወደ ሃኔዳ ኤርፖርት መጣ ማለት ነው። እሱ የነበረው የተጨበረበረ ፓስፖርት ነው። ይህም ከቱዋርድ የተባለ ሀገር ነው ተብሎ ደግሞ የተጠቀሰው ከቱዋርድ ነው የመጣው። ትዋርድ ግን በአልጀሪያ ውስጥ የተክል አካባቢ የነበረች አካባቢ ናት። ቱዋርድ ማለት ይህንን ነው የሚያመለክተው ብሎ ነው ሱ የተናገረው የት ነው ሀገሩ ሲባል ማለት ነው። ነገር ግን እውነተኛ ሀገር አልነበረም። ይሄ ፓስፖርቱ ተጭበርብሯል። የአውሮፓ ሀገሮች ማተም ግን ነበረው። ዘግሮስ በተጭበረበረ ቼክና ፓስፖርት ለመክፈል ሞክሮ ነበረ። በዚህ ምክንያትም ተይዞ በ1960 በጃፓን ፍርድ ቤት ለአንድ አመት ስራ ተፈርዶበታል ማለት ነው። እውነተኛ ታሪኮች ናቸው እነዚህ የሴትየዋ ነው እንጂ ያልሆነው የ2005 ኦክቶበር ሆነ እንጂ እነዚህ ሁለቱ ግን ሁለተኛ ታሪክ ናቸው። ከዚያም በሆንኮንግ ተሰደደ እና ወደ ኮሪያ ወደ ሚስቱ ተመለሰ። ዘግሮስ ራሱን እንደ አሜሪካዊ ኤጀንት ነኝ ብሎ ይናገራል፣ ግን ምንም አይነት ማስረጃ አልነበረውም። የዘግሮስ ጉዳይ ታዲያ በ1960ዎቹ በተለያዩ ጋዜጦች እንደ ካናዳዊው በፕሮቬንስ እና በእንግሊዝ ፓርላማ ውስጥ በከፍተኛ ሁኔታ መነጋገሪያ ሆኑ ነበረ። በኋላ በ1970ዎቹ እና በ1980ዎቹ በመጽሐፍ እንደ ጃኮስ ቢርገር እና ኮሊን ዊልሰን ተጽፎ ተሰራጭቷል። ይሄ ታሪክ ማለት ነው። በነዚህ ጽሁፎች ውስጥ የዘግሩስን ታሪክ ቀይሮት ታውረድ የሚባል ሀገርና ሰውየው ከሆቴል ተሰወረ ብሎ ጽፎታል፣ በዚህ መጽሐፍ ላይ ማለት ነው። ይህ አፈ ታሪክ በሁለት ሺዎቹ በኢንተርኔት ላይ በዩቲዩብ ላይ በጣም ተሰራጭቷል። ሁለት ሺ አምስት በአርቲፊሻል ኢንቴሊጀንስ እንግዲህ አሁን ደግሞ አጠናክረው ያንን ታሪክ የውሸት ሴትዮ አምጥተው ደግመውታል ማለት ነው። የታውረድ ታሪክ በእውነቱ በዘግሩስ ጉዳይ ላይ መሰረተ ነው። ነገር ግን ተጋኖ ተሰራጭቶ ነበረ። ዘግር ውስጥ ደግሞ ፓስፖርት የተጭበረበረ ፓስፖርት ነበር የተጠቀመው። ከሌላ ዓለም የመጣ ሰው አልነበረም። በ1950ዎቹ የፓስፖርት ቁጥጥር ቀላል ስለነበረ የተጭበረበሩ ፓስፖርቶች በቀላሉ ሊፈጠሩ ይችሉ ነበር። ያንን ነገር በመጠቀም ነው ያንን ፓስፖርት ያጭበረበረው ማለት ነው። እነዚህ ሁለት ታሪኮች ታዲያ ስናይ፣ ሁለቱ ታሪኮች በአውሮፕላን ማረፊያ ላይ የተከሰቱ ናቸው፣ ሃኒዳ እና ጄፍኪ አውሮፕላን ማረፊያ። ሁለተኛው ምንድነው? የሚመሳሰሉበት ሁለቱም የተጭበረበረ ሀገር ስም ይጠቅሳሉ። ታውረድ ቱዋርድ ብሏል። የአሁኗ ሴት ደግሞ ቶረንዛ ብላለች። ሶስተኛው ፓስፖርቶቹ በጣም እውነተኛ የሚመስሉ ናቸው፣ ነገር ግን የተጠቀሰው ሀገር ካርታ ላይ የለም። አራተኛ ሁለቱም በተያዙ ሰዎች የሚጠናቀቁ ናቸው። ግሩስ በፍርድ ቤት፣ ቶረንዛ ደግሞ በቪዲዮ ሁለቱም ሰዎች። አምስተኛው በሰዎች መካከል እንደሌላ አለም ከሌላ አለም የመጣ ወይ ደግሞ ታይም ትራቨል ጋር አገናኝቶ ሰው በደንብ በሰፊው አውርቶበታል ማለት ነው። አሁን በኢንተርኔቱ አለም፣ ቀደም ባለው ኢንተርኔት በሌለበት ዘመንም የተሰሩ እንደዚህ አይነት መነጋገሪያ ሆነዋል ማለት ነው። ልዩነታቸውን ስናይ የዘግሩስ ጉዳይ 1959 እውነተኛ ሰው ነው፣ ነገር ግን ፓስፖርቱ የተጭበረበረ ነው። በ1950ዎቹ ቀላል የፓስፖርት ቁጥጥርም ስለነበረ ተጭበርብረዋል ማለት ነው። ስለዚህ ፓስፖርቶችን በቀላል መንገድ በፌክ ማውጣት ይቻላል። የታውረድ ታሪክ ደግሞ የዘግሩስ ጉዳይ ተቀይሮ በመጽሐፍና በጋዜጦች በሰፊው ተሰራጭቷል። በሌላ አለምም በከፍተኛ ሁኔታ መነጋገሪያ የሆነው ነበረ። የቶረንዛዋ ሴት የአሁኑ 2005ቷ ሙሉ በሙሉ በአርቲፊሻል ኢንቴለጀንስ የተፈጠረች ናት። በእውነተኛ ህይወት የሌለች ናት። በሶሻል ሚዲያ ግን በከፍተኛ ሁኔታ ሰፊ ሽፋን ያገኘች ሆናለች። የአርቲፊሻል ኢንቴለጀንስ ቴክኖሎጂ በ2005 እጅግ በጣም የላቀ ስለሆነ ቪዲዮ ተጨባጭ ስለሚመስል ነው በርካቶችን ያሳሳተው ማለት ነው። ታዲያ የቶረንዛ የሴቷ ታሪክ በግልጽ ከታውረድ ከቀደመው ታሪክ ጋር ተመሳሳይ ነው። ምናልባትም በዚያ ተነሳሽነት ተነስተው ሊሆን ይችላል አርቲፊሻል ኢንቴሊጀንስ የፈጠሯት ሴት ሁለቱም። ምክንያቱም ተመሳሳይ መዋቅር አላቸው፣ የታሪክ መዋቅር አላቸው። የተጭበረበረ ሀገር ተጨባጭ ፓስፖርት በኤርፖርት መያዛቸው ተመሳሳይ ያደርጋቸዋል። ነገር ግን የቶረንዛ ታሪክ በአርቲፊሻል ኢንቴልጀንስ የተፈጠረ ነው። የታወረር ታሪክ ደግሞ በእውነተኛ ታሪክ ላይ ሰውየው በራሱ በአካል ገዝፎ ያለ ዘግሮስ ላይ የተመሰረተና ተጋኖ የተሰራጨ ነው። በ1950ዎቹ የተጭበረበሩ ፓስፖርቶች ደግሞ በቀላል ወረቀትና በማህተሞች ሊፈጠሩ የሚችሉ ናቸው። አሁን ደግሞ የአርቲፊሻል ኢንተለጀንስ 2025 እጅግ በጣም የላቀ በመሆኑ ተጨባጭ ቪዲዮዎችን መፍጠር ችለዋል። ይህ ታሪኩን የበለጠ ተአማኒ አድርጎታል ማለት ነው። በዚህ ፓስፖርት ቁጥጥር በጣም ቀላል ነበር። እንግዲህ በ1950ዎቹ ፓስፖርቶች በቀላሉ ወረቀት፣ ቀለም፣ ማህተም ሊፈጠሩ ይችላሉ። ፌክ ፓስፖርቶች ማለት ነው። ዘግሮ ሲሄን ተጠቅሞ ነው የተጭበረበረ ፓስፖርቱን የፈጠረው። በተጭበረበሩ ቼኮችም ለመክፈል የሞከረው ይሄ ታዲያ በፍርድ ቤት የተረጋገጠ ነው እውነተኛ ጉዳይ ስለሆነ፣ በኋላ ግን ይሄ ጉዳይ ተጋኖ፣ በጣም አጋነውት ጸሐፊዎች፣ ጋዜጦች ታውረድ የሚባል ሀገር ፈጥረው ታሪኩን ተጠቅመውበታል ማለት ነው። በ2025ም የቶረንዛ ሴት እንግዲህ አርቲፊሻል ኢንቴልጀንስ ቴክኖሎጂ በጣም የላቀ እንደሆነ ያየንበት ነው። ዲፕ ፌክ ቪዲዮዎች በቀላሉ ተጨባጭ ምስሎችን፣ ድምፆችን፣ እንቅስቃሴዎችን መፍጠር እንደሚችሉ ያየንበት ነው። ቴክኖሎጂ ምን ያህል እየገዘፈ የሰው ልጆችን ሊውጥ እንዳለ ማየት ይቻላል። የቶረንዛ ሴት ታሪክ ሙሉ በሙሉ በአርቲፊሻል ኢንቴልጀንስ የተፈጠረ ነው። በሶሻል ሚዲያ ደግሞ እነ ቲክቶክን፣ እነ ኢንስታግራም፣ እነ ኤክስ እነዚህ ስራቸውን ማሰራጨት ለሆነ በሰፊው ተሰራጭቶ ሚሊየን ሰዎች ተመልክተውታል። ይህ ታሪክን ምንም እንኳን ከቀደመው ከእውነተኛ ታሪኩ ጋር ተመሳሳይ ቢሆንም በጭራሽ እውነተኛ ታሪክ እንዳልሆነ ልታምኑ ይገባል። የአርቲፊሻል ኢንተለጀንት ከፍተኛ የሆነ ተጽዕኖ ዓለማችን ላይ ያመጣ እንዳለ አመላካች ነው። እንደዚህ አይነት ታሪኮች በአለም ዙሪያ ብዙ ጊዜ ተነግረዋል። አፈታሪኮችም አሉ። ብዙ ጊዜ ደግሞ በአውሮፕላን ማረፊያዎች፣ በድንበር ላይ ያተኮሩ ናቸው። ለምሳሌ የሉዚያ ሴት 1970ዎቹ አንዲት ሴት በአውስትሪያ ኤርፖርት ተገኝታ ከሌላ አለም መጣች ተብሎ ተነግሮ ነበረ። በኋላ ግን ይህ ታሪክ የአእምሮ ችግር ወይ ደግሞ የተጭበረበረ ታሪክ እንዳላት ተረጋግጧል። ሌላው የግሪን ልጆች በ12ኛ መቶ ክፍለ ዘመን እንግሊዝ ሁለት ልጆች አረንጓዴ ቆዳ ያላቸው ተገኙ እና ከሌላ ዓለም መጡ ተብሎ ነበረ። ይህ ታሪክ ታዲያ በሰፊው ጸሐፍቶች፣ የታሪክ ጸሐፊዎች ጽፈውት ነበረ። ሌላው የሩዶልፍ ፌንስ 1950ዎቹ ኒውዮርክ የተከሰተ ነው። አንድ ሰው በ19ኛው መቶ ክፍለ ዘመን ልብሱን ለብሶ በኒውዮርክ ተገኝቷል። ይህም ከጊዜ መጓዝ ጋር አያይዘው በሰፊው ተነጋግረውበት ነበር። የታይም ትራቨል የሚሉት ማለት ነው። እንደማጠቃላይ እንግዲህ ስናየው የቶረንዛ የሴቷ ታሪክ በግልጽ ከታውረድ ሰው አፈ ታሪክ ወይ ደግሞ ከዛ ከእውነተኛው ታሪክ ተነሳሽነት ተወስዳ በአርቲፊሻል ኢንቴሊጀንስ ፈጥረዋታል። ሁለቱም ተመሳሳይ መዋቅር አላቸው። ነገር ግን የታውረድ ታሪክ እውነተኛ ታሪክ ነው። የቶረንዛ ታሪክ ግን ሙሉ በሙሉ አርቲፊሻል ኢንቴሊጀንስ የተፈጠረ ነው። በ1950ዎቹና በ2025 መካከል ያለው ልዩነት በ1950ዎቹ በቀላሉ በተጭበረበሩ ፓስፖርቶች በቀላል መንገድ ሊፈጠሩ የሚችሉ ናቸው። የነዘግሩስ ጉዳይ ግን እውነተኛ ነበረ። 205 ግን አርቲፊሻል ኢንተሊጀንስ ምን ያህል የላቀ እንደሆነ ያየንበት ነው። በጣም የላቀ በመሆኑም ተጨባጭ ቪዲዮዎችን መፍጠር ችሏል። ይሄም የቶረንዛ ታሪክን አሳማኝ ያደርጎታል ማለት ነው። ተጽዕኖንም ስንዳ ሁለቱም ታሪኮች በሚሊዮን የሚቆጠሩ ሰዎችን አስደንግጧል። የታውረድ ታሪክ በመጽሀፍት በጋዜጦች ነበረ የታተመው። የቶረንዛ ታሪክ ደግሞ በሶሻል ሚዲያ ነው የተሰራጨው። ይህም እንግዲህ በአርቲፊሻል ኢንተሊጀንስ በኤአይ ዘመን ማስረጃዎችን መፈተሽ እጅግ አስፈ አስፈላጊ እንደሆነና እርግጠኛ ያልሆነበትን መረጃ ለሰዎች ባናጋራ ጥሩ ነው ብዬ አምናለሁ። እናንተ በዚህ መረጃ ላይ ምን ሀሳብ፣ አስተያየት አላችሁ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ ጋርገ እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩ።